የአስራ ሶስት ፕሮጀክቶችን መሰረት አድርገን ከህብረተሰቡ ሀብት በማሰባሰብ ህብረተሰቡ ደግሞ ሀብት ሲያሰባስብ በጥሬ ገንዘብ ማዋጣት ይችላል፣ በአይነት ማዋጣት ይችላል፣ በጉልበት ማዋጣት ይችላል። እንዲሁም በፕሮጀክት ሀብት በማሰባሰብ በየአካባቢ ያሉ የልማት ስራዎችን ይሰራል ማለት ነው። ስለዚህ ለዚህ በሚያመች መንገድ ስራዎችን እየሰራን ቆይተናል። ሶስት ፐርሰንቶች በመንግስት እንዲሸፈኑ ናቸው ተወሰኑ፣ በህብረተሰቡ የተደረገ ነገር ነው እና ከዚህ አንፃር በጣም ብዙ ብዙ ነገር ነው የተደረገው እየተደረገ ያለው 500 በላይ አባወራ የሚኖርበት 20 ሚሊዮን አካባቢ ነው ያዋጣ ነው። 32 33 ሺህ ነው ፐር ሄድ ያዋጣ ነው። ይህንን ግን ስናዋጣ በጣም በአጭር ጊዜ በጣም በልዩ መግባባት በጣም በጣም በተቀናጀ ሁኔታ ነው እና በጣም ሰክሰስፉል ብለን ነው የምናስበው። እያንዳንዱ ሰው ቤት እያንኳኳን እንዲያዋጣ በማድረግ ፍቃደኛ በሆነ በርቱ፣ አይዟችሁ፣ ከጎናችሁ ነን እያለ ኮሚቴውን ሲያበረታታ በገንዘቡ በሀሳቡም ሲያበረታታ የነበረ ህብረተሰብ ነው። ህብረተሰቡንም በጣም በጣም በጣም እናመሰግናለን። ከመብረሰብ መብረሰብ ነው። ከመንግስት የሚጠው እንዲጎማል ሌላው ደግሞ ወረዳው በበላይነት ጥራቱን ስራዎችን በታለመለት ጊዜ አሁን ስራው ሲሰራ በታቀደው ጊዜ ነው። በተለይ የሚታዩት ይህ ተፋሰሱን ቢሆን ኮብልስቶን ቢሆን ሳቤዝም ቢሆን አሁን የወረዶ ማንድ ነው። በጣም ሰፊ ፓርቱ ኮብል እየተነጠፈ ነው። አይታቸዋል። ሌላው ደግሞ የጋራ ሽንት ቤቶች፣ ሌሎቹ ደግሞ ፖሊስ ኮሚኒቲም ቢሆን ሰፊ ስራዎች የተሰሩበት አመት ነው።